እንዴት ናችሁ? ወደ ቤተሰቦቻችን፣ ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን፣ ስለምታደምጡን እጅጉን ከልብ አድርገን እናመሰግናለን። ዛሬም በከሰዓቱ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም ተገናኝተናል። አብራችሁኝ ስላላችሁ ከልብ አድርጌ ነው የማመሰግነው የተለያዩ ስፖርታዊ ጉዳዮችን በተለይ ደግሞ ሰፋ አድርገን የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ልትቆዩ ነው በአክብሮት የምጋብዘው። ሀሳብ አስቴት ካላችሁ ሀሳቦቻችሁ ልታጋሩ እንችላላችሁ። ሀሳብ መስጫው ክፍት ነው። የእናንተን ሀሳብ አስቴት እንታጋሩን በአክብሮት እንጋብዛለን። እንዲሁ ቪዲዮችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰ እንገናኛለን። አብራችሁኝ ቆዩ። የኖቲንግሃም ፎረስቱ አማካይ የሆነው ኤልየት አንደርሰን በዚህ የውድድር ዘመን ጥሩ አቋሙን በመቀጠሉ ከእንግሊዝ ብሔራዊ ቡድን ስራ አስኪያጅ ቶማስ ቱሄል ከፍተኛ አድናቆትን አግኝተዋል። ይህ ተሰጥኦ ያለው የ23 ዓመት ወጣት በፕሪምየር ሊግ ውስጥም ስሙን እያሳየ ሲሆን በቅርቡ በእንግሊዝ ብሔራዊ ቡድን ውስጥም መሳተፉን ሙሉ በሙሉ የሚገባው ነው የሚሆነው። ኤሊዮት አንደርሰን በቀጣዩ የክረምት የተጫዋቾች የዝውውር መስኮትም በሚካሄደው እንግዲህ የዝውውር መስኮት ላይ በጣም በትልልቆቹ ክለቦች እንደሚፈለግ በጣም በእርግጠኝነት መናገር ይቻላል። ትልልቆቹ ክለቦችም ለማስፈረም በትልቁ ይረባረቡበታል ተብሎ ይጠበቃል። ኤሊዮት አንደርሰን በቀጣዩ የክረምትም በሚካሄደው የዓለም ዋንጫ ላይም ለሶስት ዋና በስት ወይም ለእንግሊዝ ብሔራዊ ቡድንም ቁልፍ ተጫዋች ሊሆን ይችላል ተብሎ ይታሰባል። እንዲሁም በቅርቡ ትልቅ ዝውውርንም ሊያደርግ እንደሚችል ነው የሚገመተው። በመጀመሪያ እንግዲህ በደይሊ ሜል ላይ እንደተዘገበው ከሆነ እንግዲህ ተጫዋች ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር በሚያደርገው ጥረት ኤሊዮት አንደርሰንን የመግዛት ፍላጎት እንዳለው ነው የሚነገረው። ማንቸስተር ዩናይትዶች በመሃል ሜዳ ላይ ከፍተኛ ደረጃ ያለው ወጣት ተጫዋች ሊያስፈልጋቸው ይችላልና። ቶማስ ቱሄል ተጫዋቹን በጣም ከፍ አድርገው እንደሚመለከቱት ነው የሚነገረው። ቱሄል በወጣው ጋዜጣዊ መግለጫ ላይ ሲናገሩ ኤሊዮት አንደርሰን በሱ ቦታ ላይ በፕሪሚየር ሊግ ውስጥ ካሉት ምርጥ አማካዮች አንዱ አድርገው እንደሚመለከተው ነው ግልጽ ያደረገው። ሆኖም ግን የማንቸስተር ዩናይትድ ፍላጎትን ባይጠቅስም የዓለም ዋንጫው ገና ሩቅ በመሆኑ በሚቀጥለው ክረምት በውድድሩ ላይ ቦታውን እንደሚያረጋግጥለት ሙሉ በሙሉ ቃል አልገባለትም። ይህ እንግዲህ በሙያው ታላላቅ እንግዲህ ተጫዋቾች ጋር የሰራው ስራ አስኪያጅ ወይም አሰልጣኝ የሰጠው በእውነትም ከፍተኛ አድናቆት ነው። ጀርመናዊው አሰልጣኝ ኤሊዮት አንደርሰን በአግባቡ እየተጠቀመበት ሲሆን ጥሩ የሙያ ህይወቱንም እንደሚጠብቅ በግልጽ ያምናል። ስለዚህም ይህ የማንቸስተር ዩናይትድ ደጋፊዎች ዘንድም ሳይስተዋል የሚቀር አይመስልም። ለኖቲንግሃም ፎረስት በጣም አስፈላጊ ተጫዋች በመሆኑ ዝውውሩ እንግዲህ ርካሽ እንደማይሆን ግልጽ ነው። ሌሎች ታላላቅ ክለቦችም ለፊርማው በሚደረገው ፉክክር ውስጥ እንደሚገቡ እርግጠኛ ነው። ማንቸስተር ዩናይትድ ለእንግሊዝ ብሔራዊ ቡድን ተጫዋች በእርግጠኝነት ዝውውር ያደርግ እንደሆነ መታየት ያለበት ጉዳይ ነው። ሆኖም ግን ለአሁኑ ኤሊዮት አንደርሰን ሁሉንም ነገር በትክክል እየሰራ ሲሆን፣ በእንግሊዝ ቡድንም ያሳየው ተጽዕኖ ይህንን ልዩ አድናቆት ሙሉ በሙሉ ይገባዋል ተብሎ እንዲጠበቅም አድርጎታል። ሊቨርፑል እና ዩቬንቱስ የባየር ሚኒኩን የክንፍ መስመር ተጫዋች ሰርጂናብሪን ለማዘዋወርም ከሚፈልጉ ክለቦች መካከል ሲሆኑ የጀርመናዊው ተጫዋች የደሞዝ ጥያቄም ለሲሪኤው ዝውውር ከፍተኛ ሊሆን ይችላል ተብሎ ተዘግቧል። በአሁኑ ጊዜ ገንዘቡን በፕሪምየር ሊግ ውስጥ ያለው። ይህ ደግሞ ዩቬንቱስ በቅርበትም እየተከታተለው ቢሆንም፣ ጋዜታ ዴሎ ስፖርት እንደዘገበው ከሆነ ሊቨርፑል በሰርጂናብሪ ላይ ያላቸው ፍላጎት ለመተግበር በጥሩ አቋም ላይ ነው የሚገኙት። ሰርጂን አብሪ በቅርብ ጊዜ በባየር ሚኒክ ውስጥ ጥሩ ብቃትን እያሳየ ሲሆን በአጠቃላይ ለክለቡ ደግሞ ሁልጊዜም ቁልፍ ተጫዋች ነበረ። ሆኖም ግን የወደፊት እጣ ፈንታው በአሁኑ ጊዜ አጠራጣሪ ሊሆን እንደሚችል ነው የተነገረው። የጀርመን ብሔራዊ ቡድን ተጫዋች ኮንትራቱ በ2026 ክረምት ላይ የሚያበቃ ሲሆን በአሊያንዝ አሬናም አዲሱ ሊፈርማል አይፈርምም የሚለው ነገር እስካሁን የተረጋገጠ አይደለም። ሰርጂን አብሪ ከሊቨርፑልና ከዩቬንቱስ ፍላጎት እንዳለው የጋዜጣው ዘገባ ያመለክታል። እንደ እርሱ ላለ የተረጋገጠ ብቃት ላለው ተጫዋችም ታላላቅ ክለቦች ፍላጎት ማሳየታቸውን ለመረዳትም ቀላል ነው የሚሆነው። የ30 ዓመቱ ተጫዋች ለባየር ሚኒክ ባደረጋቸው 298 ጨዋታዎችም 97 ጎሎችን ያስቆጠረ ሲሆን በክለቡም 6 የቡንደስሊጋ ዋንጫዎችን እና የቻምፒየንስ ሊግ ዋንጫን ጨምሮ ሌሎች ትልልቅ ዋንጫዎችንም አሸንፏል። ሰርጂና ብሪ ለጀርመን ብሔራዊ ቡድን በ55 ጨዋታዎችም አራት ጎሎችን በማስቆጠር በቅርብ ጊዜ ውስጥም ከነበሩት ከፍተኛ ጎል አስቆጣሪ የክንፍ ተጫዋቾች አንዱ መሆኑን በደንብ ያረጋገጠ ነው። ሰርጂና ብሪ በሚቀጥለው አመት ኮንትራቱ ካለቀ ነፃ ወኪል እንደመሆኑ ማራኪ አዳራሽ መዳረሻ ሊያገኝ ይችላል። ነገር ግን እድሜው እየገፋ የመጣና ትልቅ የውል ጥያቄ ያለው ተጫዋችን ማጤን ለክለቦች አደገኛ ሊሆን ይችላል። ሊቨርፑል እንደዚህ አይነት ዝውውሮችን የማያደርግ በመሆኑ ምናልባትም የዩቬንቱስ ፍላጎት የበለጠ ትርጉም የሚሰጥ ይመስላል። ምንም እንኳን በተጨባጭ እሱን ለማስፈረም እንግዲህ አቅም የሌላቸው ቢመስልም። በአጠቃላይ ሰርጂ ናብሪ አሁን ብዙ ሊያበረክት ይችላል፣ ነገር ግን በቅርብ ጊዜ ውስጥ ወደ ሌላ ትልልቅ የአውሮፓ ክለቦች ከማምራት ይልቅ እንደ ሳዑዲ ፕሮሊግ ወዳለ ቦታ የማምራት እድሉ ከፍተኛ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው የወጡት። የሪያል ማድሪዱ ሮድሪጎ ግዌሽ በጥር ወር ከስፔኑ ክለብ የመልቀቅ ፍላጎት እንዳለው ተዘግቧል። ማንቸስተር ሲቲና ቼልሲ የ24 ዓመቱን አጥቂ ለማስፈረምም ተስፋ አድርገዋል። በአሁኑ ሰዓትም ዋጋው 60 ሚሊዮን ዩሮ ነው። ስምምነቱን መፈጸም ይችሉ እንደሆነ ማየቱ አስደሳቸው ያደርገዋል። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ሲቲ ለፊርሞ በሚደረገው ፉክክር በአሁኑ ሰዓት በመሪነት ላይ ይገኛል። የማጥቃት መስመራቸውን ጥራትና ጥልቀት ለመጨመርም እየፈለጉ ነው። እናም ብራዚላዊ ተጫዋችም ተስማሚ ተጨማሪ ሊሆን ይችላል። ፊት ለፊት ባሉትም ሶስት የማጥቃት ቦታዎች ላይ የመንቀሳቀስ ችሎታ ያለው ሲሆን ጎሎችን የሚያስቆጥርና ለቡድን አጋሮቹም እድሎችን የሚፈጥር ይሆናል። በተመሳሳይ ቼልሲም በማጥቃቱ ላይ የበለጠ ጥልቀት ማግኘት ይችላል። ለተጫዋቹም የሚጠየቀውን ዋጋ ለመክፈልም ፍቃደኞች የሆኑ እንደሆነ ማየቱ አስደሳች ያደርገዋል። በተመሳሳይ ጊዜም ሪፖርቱ እንደሚያመለክተው የቶትናም ሆትስፐር ስራ አስኪያጅ ቶማስ ፍራንክ የሮድሪጎ አድናቂ ናቸው። የሰሜን ለንደኑ ክለብ ፊርማውን ለማግኘትም ፍላጎት ነበረው፣ ነገር ግን የደሞዝ ጥያቄው ዝውውሩን ለማሳካት አስቸጋሪ አድርጎባቸዋል። ብራዚላዊው ተጫዋች በአመት 10 ሚሊዮን ዩሮ አካባቢ ደሞዝም እየጠየቀ እንደሆነ ተዘግቧል። ማንቸስተር ሲቲና ቼልሲ ከቶትናም ጋር ሲነጻጸሩ በእርግጠኝነት የበለጠ የገንዘብ ሀብት አላቸው። በጥሮርም ዝውውሩን ለማድረግም እንዲሁ በይፋዊ ጥያቄ ለወደፊት ሊመጡ እንደሆነ ይነገራል። ብራዚላዊው ተጫዋች ክለቡን እንዲቀላቀል ማሳመን አስቸጋሪ አይሆንም። ብዙ ጊዜ ለመጫወት እንዲችል ሪያል ማድሪድን ለመልቀቅ በጣም ፈልጓል። በስፔን ክለብ ውስጥም ተጠባባቂ ወንበር ላይ መቀመጥ አልፈለገም። በ2026 የሚካሄደው የዓለም ዋንጫ እየቀረበ በመምጣቱ የብራዚል ብሔራዊ ቡድን አካል መሆንም ፍላጎቱ ነው። በእንግሊዝ ውስጥ ቋሚ እግር ኳስ መጫወት ለተጫዋቹ ተስማሚ ይሆናል። እንደ ማንቸስተር ሲቲ ወይም ቼልሲ ያሉ ክለቦች ደግሞ ወደ ቀድሞ ብቃቱ እንዲመለስም ሊረዱት እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ የቦሪሲያ ዶርትመንዱን ተከላካይ ኒኮ ሽሎተር ቤክን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። እንደ ቲም ቶክ ዘገባ ከሆነ ሊቨርፑል የ25 ዓመቱን ተጫዋች ለማስፈረም ፍላጎት እንዳለው ሲነገር ነበር። ማንቸስተር ዩናይትድም ለፊርማው የሚደረገውን ፉክክር ማሸነፍ ይችል እንደሆነ ማየቱ አስደሳች ያደርገባል የሽሎተር ቤክ ኮንትራት በዚህ የውድድር ዘመን መጨረሻ ላይ ስለሚያበቃ የጀርመኑ ክለብ በጥር ወር እሱን ለመሸጥ ግፊት ውስጥ ነው። ዋጋውም ከ45 እስከ 50 ሚሊዮን ዩሮ አካባቢ ይገመታል። እሱ በቡንደስሊጋ ውስጥም ካሉ ምርጥ ተከላካዮች አንዱ መሆኑ ጥርጥር የለውም። በፕሪሚየር ሊግ ውስጥም በጥሩ ሁኔታ ለመጫወትም የሚያስችለው አካላዊና ቴክኒካዊ ብቃቶች አሉት። ለማንቸስተር ዩናይትድም ትልቅ ሀብት ሊሆን ይችላል። ለሃሪ ማጓየር ጥራት ያለው የረጅም ጊዜ አማራጭ መፈለግም ስለሚኖርባቸው፣ ግራ እግሩን የሚጠቀም የመሀል ተከላካይ ተስማሚ ሊሆን ይችላል ሪፖርቱ እንደሚያመለክተው እሱ በሩበን አሞሪም ከሚፈለጉት የስልት ፍላጎቶች ጋርም ፍጹም ተስማሚ ነው። ተከላካዩ አዲስ ፈተና ለመውሰድ ሊፈተን ይችላል። በሙያው በዚህ ደረጃ ላይ ወደ ፕሪምየር ሊግ መዘዋወር ለእርሱ አስደሳች ሊሆን ነው የሚችለው። በተመሳሳይ ሊቨርፑልም የሽሎተር ቤክ ፊርማን ለማግኘት ፍላጎት አለው። በዚያ የውድድር ዘመን መጨረሻ ላይ ኢብራሂማ ኮናቴን መተካትም ያስፈልጋቸዋል። ፈረንሳዊው ዓለም አቀፍ ተጫዋችም በክረምቱ ወራት ኮንትራቱ ያበቃል እና ከክለቡ ጋርም አዲስ ውል አልተፈራረመም። ሁለቱም ክለቦች ለተጫዋቹ አስደሳች መዳረሻዎች ሊሆኑ ይችላሉ። ሁለቱም ክለቦች ከሚጠየቀው ዋጋም መክፈል የሚፈልገው የትኛው እንደሆነ ማየት አስደሳች ይሆናል። ሊቨርፑል በቋሚነት ለዋና ዋንጫዎችም ሲታገል ስለቆየ ይበልጥ ማራኪ ድል ሊሆን ይችላል። ማንቸስተር ዩናይትድም ተጫዋቹን ተቀናቃኞቻቸውን እንዲቀጥል ማሳመን ይችሉ እንደሆነ መታየትም ያለበት ይሆናል። እሱ በቋሚነት ዋና ዋና ዋንጫዎችን ማሸነፍ የሚችልበትንም ክለብ መቀላቀልን ሊመርጥ እንደሚችል ነው እየተገለጸ የሚገኘው። አርሰናል እና ማንቸስተር ዩናይትድ ከኸርታም እንግዲህ ከፍተኛ ግምት ከተሰጠው አማካይ ኬኔት አይኮር ለማስፈረም ፍላጎት አላቸው። ተጫዋቹ ወደ 10.5 ሚሊዮን ፓውንድ የሚጠጋ ዋጋም ሊገኝ የሚችል ሲሆን፣ ሁለቱም የእንግሊዝ ክለቦችም ስምምነቱን ለማሳካት የሚያስችል የገንዘብ አቅም አላቸው። በአውሮፓ ውስጥ ከሚገኙ በርካታ ታላላቅ ክለቦች ጋርም ውድድር ይገጥማቸዋል። እንደ ቲም ቶክ ዘገባ ከሆነ ቶትንሃም እና ብራይተን በተጫዋቹ ላይ ፍላጎት አላቸው። የ16 ዓመቱ አማካይም ከፍተኛ ግምት የሚሰጠው ሲሆን ትልቅ የወደፊት ሕይወትም ይጠብቀዋል። ወደ ፕሪምየር ሊግ የመዘዋወር እድሉም ለእርሱም ተስማሚ ሊሆን ይችላል። አርሰናል እና ማንቸስተር ዩናይትድም ወጣት ተጫዋቾችን በማሳደግ ረገድ ጥሩ ውጤት ያስመዘገቡ ሲሆን በእድገት ውስጥም ቁልፍ ሚና ሊጫወት ይችላሉ። ማንቸስተር ዩናይትድ እና አርሰናል ለወደፊቱ ጠንካራ ቡድን ለመገንባት እየፈለጉ ነው። ከምርጥ ወጣት ተሰጥኦዎች መካከልም የተወሰኑትን ማስፈረም በትክክለኛው አቅጣጫ የተወሰደ እርምጃ ይሆናል። በሁለቱ ክለቦች ስምምነትን ማሳካት የሚቻለው የትኛው እንደሆነ ማየቱ አስደሳች ያደርገዋል። አይኮር በዓለም ላይ ካላሉት ትልልቅ ክለቦችም አንዱን የመቀላቀል ሀሳብ ይማርከዋል ተብሎ ይጠበቃል። ሆኖም ግን ቀጣዩን መዳረሻ በጥንቃቄ መምረጥ ይኖርበታል። በቂ ድል የሚያገኝበትንና ወደ መጀመሪያው ቡድንም ግልጽ በሆነ መንገድ የሚያገኝበት ክለብም ብቻ መቀላቀል ይኖርበታል። ሪፖርቱ በተደረገው የሚጠይቀው ዋጋ በጣም ተመጣጣኝ ነው፣ ለአብዛኞቹ ቡድኖች ርካሽ ውል ሊሆን ይችላል። አይኮረን አስቀድሞ የጀርመን ወጣት ብሔራዊ ቡድን ተጫዋች ሲሆን በከፍተኛው ደረጃም ቁልፍ ተጫዋች ሆኖ ራሱን ማቋቋም ይፈልጋል። ትልቅ ክለብን መቀላቀል እውነተኛ አቋሙንም ሊፈታለት ይችላል ተብሎ ነው የሚታሰበው። እሱ አልፎ አልፎ የሚገኝ ብልሃትና ዘመናዊነት ያለው ተጫዋች ተብሎም ተገልጿል። ለእነዚህ ሁለት የእንግሊዝ ክለቦችም አስደሳች ኢንቨስትመንት እንደሚሆን ጥርጥር የለውም። በመጨረሻም እንዴት እንደሚያርፍም የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ቼልሲ በከፍተኛ ደረጃ የተመዘገበውን የአርጀንቲና ተከላካይ ላውታሮ ሪቬሮ ለማስፈረም ፍላጎት አለው። የ22 ዓመቱ ተከላካይ ከሪቨር ፕሌት ለማስፈረም ተስፋ ያደርጋሉ ከአትሌቲኮ ማድሪድ ጋርም ውድድር ይገጥማቸዋል። የፌጂያ ዘገባ እንደሚያመለክተው የስፔኑ ክለብ የእሱን ፊርማ ለማግኘትም ጓግቷል። የሃያ ሁለት ዓመቱ ተጫዋች ለክለቡ ቀድሞውኑ አስፈላጊ ተጫዋች ሲሆን ከዓለም ሻምፒዮኖቹ አርጀንቲና ጋርም ዓለም አቀፍ ጨዋታውን አድርጓል። ብሩህ የወደፊት ያለው ተስፋ ሰጪ ወጣት ተጫዋች መሆኑንም ለቼልሲም ከፍተኛ ደረጃ ያለው ተጫዋች ሆኑ ሊያድግ እንደሚችል ጥርጥር የለውም። ሪቬሮ በቶትናም ራዳር ላይም በትልቁ የገባ ነው። ሰማያዎቹ ቸልሲዎች በቅርብ ዓመታት የደቡብ አሜሪካ የዝውውር ገበያን በተሳካ ሁኔታ ተቆጣጥረውታል። እንደ ኤስቴቫ ዊሊያን ያሉ በርካታ ከፍተኛ ጥራት ያላቸው ወጣት ተጫዋቾችንም ከደቡብ አሜሪካ ያስፈረሙ ሲሆን ሪቬሮ በክለብ ውስጥም ቀድሞውኑ ላለው አስደናቂ የወጣት ተሰጥኦም ስብስብ ሌላ ተጨማሪ ነው። ቸልሲን የመቀላቀል ዕድል ለተከላካዩ አስደሳች ይሆናል። በሙያው ውስጥም ተስማሚ ቀጣይ እርምጃ ይሆናል። በፕሪምየር ሊግ ውስጥ ቋሚ እግር ኳስ ለመጫወት ሪቬሮ የበለጠ እንዲሻሻልና የዓለም ደረጃ ብቃቱን እንዲያሳካ ሊረዳው ይችላል። ይህም አካላዊ ጥንካሬ ያለው ተከላካይ በእርግጠኝነትም በእንግሊዝ እግር ኳስ ውስጥ አዲስ ፈተና ለመውሰድም ዝግጁ ሲሆን፣ ቼልሲ እንዲሻሻል ሊረዳው ይችላል ተብሎ ነው የሚጠበቀው። በመከላከሉ ረገድ በመካከለኛ የሚመስል ሲሆን፣ በመካከል ላይም በበርካታ የጉዳት ችግሮችም ታግሏል። ጥራት ያለው የማል ተከላካይ ማስፈረም ቅድሚያ ከሚሰጣቸው ጉዳዮች አንዱ መሆን አለበት። የሁለት ዓመቱ ወጣትም ለእነሱ የረጅም ጊዜ ኢንቨስትመንት ይሆናል። በትክክለኛው መመሪያም ቁልፍ ተጫዋች ሆኖ ሊያድግ ይችላል። እሱ በ100 ሚሊዮን ዩሮ የተገመተ ሲሆነ፣ ቼልሲም ለመክፈል ፍቃደኛ እየሆነ እንደሆነ ማየቱ አስደሳች ያደርገዋል። አትሌቲኮ ማድሪድ በገንዘብ ሊወዳደራቸው ላይችል ይችላል። ይህም ደግሞ በእንግሊዝ ክለብ ውስጥም የተሻለ አቋምም ሊሰጠው ይችላል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። ሊቨርፑል በሚቀጥሉት ወራት የፓሪሰን ጀርሜኑን አማካይ ቬተኒሃን ለማስፈረም ፍላጎት አለው። እንደ ፌጂ አዘገባ ከሆነ ሪያል ማድሪድም የ25 ዓመቱን ፖርቱጋላዊ ዓለም አቀፍ ተጫዋች ለማስፈረምም ጉጉቶች ያሉት የፈረንሳዩ ክለብ አሁን የሚጠይቀውን ዋጋ 130 ሚሊዮን ዩሮ አድርጎ አስቀምጧል። ሊቨርፑል ወይም ሪያል ማድሪድ ይህንን ገንዘብ ለመክፈልም ዝግጁ ይሆኑ እንደሆነም ማየቱ አስደሳች ያደርገዋል። የፖርቱጋላዊውን አማካይ በቅርበት ሲከታተሉ ከቆዩ ሲሆን በርሱ አቋምም ተደንቀዋል። ፖርቱጋላዊው ዓለም አቀፍ ተጫዋችም ለፓሪስ ሴንት ጀርሜን ቁልፍ ተጫዋች ሲሆን ባለፈው የውድድር ዘመንም የሊጉ ዋንጫንና የዩኤፋ ቻምፒየንስ ሊግን እንዲያሸንፉ ረድቷቸዋል። ስለዚህም አሁን ላይ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በሊቨርፑል ወይም በሪያል ማድሪድ ደግሞ ትልቅ ተጽዕኖን መፍጠርም ይችላል። ሁለቱም ክለቦች በመሃል ሜዳ ላይ የበለጠ ጥራት ያስፈልጋቸዋል። የጨዋታውን ፍጥነት መቆጣጠር፣ በመሃል ሜዳ ላይ መረጋጋትና ቴክኒካዊ ብቃትንም መጨመር የሚችል ሰው ይፈልጋሉ። ፖርቱጋላዊው ዓለም አቀፍ ተጫዋችም ለዚህ ፍላጎት የሚስማማ ሲሆን፣ ሁኔታው እንዴት እንደሚያድግም ማየቱ አስደሳች ያደርገዋል። የሚጠየቀውን ዋጋ በጣም ከፍተኛ ነው። ዝውውሩ እውን እንዲሆንም ፓሪሳን ዠርሜን በጠየቁት ዋጋ ላይ የበለጠ ምክንያታዊ መሆን ሊኖርበት ይችላል። የፈረንሳዩ ክለብ ተጫዋቹን ለመሸጥ ምንም አይነት ግዴታ ውስጥ ስላልሆነ እንዲ ያለ ከፍተኛ ዋጋ ማስቀመጣቸው አያስደንቅም። ሪያል ማድሪድና ሊቨርፑል ከመስመሩ ይርቃሉ ብለው ተስፋ ያደርጋሉ። ሊቨርፑል እና ሪያል ማድሪድ ባለፉት ጊዜያትም ከፍተኛ ገንዘብ በጥራትም ተጫዋቾች ላይ አውጥተዋል። ሀብቱ ደግሞ እንዳላቸው ጥርጥር የለውም። ሆኖም ግን 130 ሚሊዮን ዩሮ በአማካዩ ላይ ማውጣትም ብዙም ትርጉም ላይሰጥ ይችላል። ሊቨርፑል በቅርቡ ለአሌክዛንደር ኢሳክ 145 ሚሊዮን ዩሮ ከፍሏል። አሁንም ደግሞ ለፕሪምየር ሊግ የዝውውር ክብረወሰንም ተቀራራቢ የሆነ ገንዘብን ለመክፈል ፍቃደኛ ይሆናሉ ወይ፣ ወደፊት የሚታይ ጉዳይ ነው። ማንቸስተር ዩናይትድ የቼልሲውን አማካይ አንድሬ ሳንቶስን ፍላጎት አለው። ብራዚላዊው አማካይ ከለንደኑ ክለብ የመልቀቅ ፍላጎት እንዳለው እየተነገረ ሲሆን ማንቸስተር ዩናይትድ ፊርማውን ለማግኘትም ተስፋ ያደርጋል። እንደ ዘገባዎች ከሆነ የአማካይ ክፍሉን ለማሻሻል ብዙ አማራጮችን ለይተው ያወቁ ሲሆን ሳንቶስ በዝርዝር ውስጥም ከሚገኙ ስሞች አንደኛው ነው። ብራዚላዊው ተጫዋች ዋጋው 50 ሚሊዮን ፓውንድ እንደሆነ ተዘግበዋል። ማንቸስተር ዩናይትድ እሱን ለማስፈረም የሚያስችል የገንዘብ አቅምም አላቸው። ሁኔታው እንዴት እንደሚያድግ ማየቱ አስደሳች ያደርገዋል። ማንቸስተር ዩናይትድ በአማካይ ክፍል ውስጥ የበለጠ ቁጥጥርና ቴክኒካላዊ ብቃት ያስፈልገዋል። የሃያ አንድ አመቱ የቸልሲ አማካይም ለነሱ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ምንም እንኳን ለቸልሲ ጠቃሚ ተጫዋች ሆኖ ራሱን ባያቋቋምም ለእንግሊዝ እግር ኳስ የሚያስፈልጉት አካላዊና ቴክኒካዊ ብቃቶችም አሉት። በትክክለኛው መመሪያም ለማንቸስተር ዩናይትድ አስፈላጊ ተጫዋች ሆኖ ሊያድግም ይችላል። ወጣቱ አማካይ በሙያው በዚህ ደረጃ ላይ ተጨማሪ የመጫወት እድሎች ያስፈልጉታል። በቼልሲ ተቀያሪ ወንበር ላይም መቀመጥ ለእርሱ የሚጠቅም አይሆንም። ማንቸስተር ዩናይትድ ሊተገብረው ከሚችለው ዝውውር በፊትም የመጫወት ጊዜ ዋስትና ለመስጠትም ዝግጁ ይሆን እንደሆነ መታየት ያለበት ጉዳይ ነው። ማንቸስተር ዩናይትድ በሀገሪቱ ውስጥ ካሉ ትልልቅ ክለቦችም አንደኛው ሲሆን ከዚህ ቀደም ወጣት ተጫዋቾችን በማሳደግ ረገድም ጥሩ ውጤትን አስመዝግቧል። የደቡብ አሜሪካው ተጫዋችም ሙሉ አቅሙን እንዲያሳይ ሊረዱት ይችሉ ይሆናል። ቸልሲ ተጫዋቹን ቀጥተኛ ተቀናቃኛቸው ለሆነ ክለብም ለመሸጥ ፈቃደኛ ይሆን እንደሆነ መታየት ያለበት ጉዳይ ነው። ማንቸስተር ዩናይትድ ለእርሱ 50 ሚሊዮን ፓውንድ ለመክፈልም ከወሰነ ቸልሲ ሊፈተን ይችላል። እሱን ለእነሱ መተካት የማይቻል ንብረት ስላልሆነ ይህ እጅግ በጣም ትርፋማ የሆነ አቅርቦትም ይሆናል። በሚቀጥሉት ጥቂት ወራት ውስጥም ሁኔታው እንዴት እንደሚሆን የሚታይ ጉዳይ ነው። ሊቨርፑል እና ቶትናም ሆትስፐርስ የዌስት ሚነትድን አጥቂ ጃሮድ በውን ላይ ፍላጎት እንዳላቸው ተዘግቧል። ይህ የእንግሊዝ ብሔራዊ ቡድን ተጫዋች ከዚህ ቀደምም ከዌስት ሚነትድ የመልቀቅ ፍላጎት እንዳለው ሲነገር ቆይቷል። ሆኖም ግን የፉትቦል ኢንሳይደር ዘገባ እንደሚያመለክተው በእሱ በለንደኑ ክለብ ውስጥም የማይደፈር ተጫዋች ተደርጎም የሚቆጠር ሲሆን ክለቡም ዝውውሩን የመፈጸም እድሉ አነስተኛ ነው ተብሏል። ፒት አሩርክ ሲያስረዳም እንዲህ ብለዋል። እሱ ምናልባትም በዚያ ቡድን ውስጥ ያለው ብቸኛው የማይደፈር ተጫዋች ነው። እሱን ማቆየት አለባቸው። ጃሮድ ቦውን በቡድኑ እንግዲህ በእሱ ዙሪያ ላይ ለመገንባትም እየፈለጉ ነው እስከ 2030 ድረስ የረጅም ጊዜ ውል ላለው ተጫዋችም ይህንን ተጫዋች እንግዲህ መልቀቅ ከባድ ያደርግባቸዋል ተብሎም ይታሰባል። ስለዚህም ዌስትሀም ጃሮድ ቦወንን ለመሸጥ በምንም አይነት እውነተኛ ግፊት ውስጥም አይደለም። ነገር ግን ክለቦች እርሱን ላይ ፍላጎት ማሳየታቸው አያስደንቅም። ቶትንሃም እና ሊቨርፑል በጣም ቢታገሉም እንኳን ጎል ማስቆጠር የሚችልና የተረጋገጠ የፕሪምየር ሊግ ተጫዋች ነው። ሊቨርፑል በእርግጠኝነት የክንፍ መስመር ላይ እንግዲህ የበለጠ ጥራት ሊያስፈልገው ይችላል። ሉዊስ ዲያዝን በአግባቡ መተካት አልቻሉም እና ሙሐመድ ሳላም ምርጥ ብቃቱ ላይም አይደለም። ጃሮድ ቦውን በፕሪምየር ሊግ ውስጥም አስተማማኝ ብቃት የሚያሳይ ተጫዋች ሲሆን ፈጣን ተጽዕኖችንም መፍጠር ይችላል። ለቡርኑ ጎሎችንና የፈጠራ ችሎታዎችንም ይጨምራል። በተመሳሳይ በቶትናም በክንፍ መስመሮች ላይም የበለጠ ጥራት ያስፈልገዋል። ወደፊት በሚንቀሳቀሱበት ጊዜም የበለጠም የማይገመት ችሎታንም ማከል ይኖርባቸዋል። ጃሮድ ቦውን ከዌስትሃም ዩናይትድ ጋር በፕሪምየር ሊግ ውስጥ ያለው ጥራት በተደጋጋሚ ያሳይቷል። ለአዲስ ፈተናም ክፍት ሊሆን ይችላል። ሊቨርፑል ወይም ደግሞ ቶትናም የመቀላቀል እድሉ ለእርሱ ለመተው የሚከብድ ነው የሚሆነው በሙያው ደረጃ ላይ ከፍ የሚያደርገውን እርምጃም ይሆናል። እናም ከእነርሱ ደግሞ በዩኤፋ ቻምፒየንስ ሊግ እግር ኳስም የማግኘት እድልንም ያገኛል። ለዋና ዋና ዋንጫዎችም መታገል ይፈልጋል። ትልቅ ክለብን መቀላቀልም ለእርሱ ማራኪ ሊሆን ይችላል። ሆኖም ግን ዌስትሃም ዩናይትድ በቀላሉ እሱን ማጣት አይችልም። በአሁኑ ጊዜም በፕሪምየር ሊግ ውስጥ ለመቆየት እየታገሉ ነው። ምርጥ ተጫዋቻቸውን ማጣት ወደ ሻምፒየንሺፕ ሊያወርዳቸው ይችላል። ቶትናም ወይም ሊቨርፑል ወስተሃም እንዲሁ ተጫዋቹን እንዲሸጥም ማሳመን ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። ሊቨርፑል የፈረንሳይ ብሔራዊ ቡድን አጥቂ የሆነው ሚኬል ኦሊሴ ለማስፈረም ፍላጎት እንዳለው ዘገባ ወጥቷል። የ23 ዓመቱ አጥቂ ባየር ሚኒክን ከተቀላቀለ ወዲህ በጣም ጥሩ ብቃትን እያሳየ ሲሆን ኦሊሴ በአሁኑ ወቅት በአውሮፓ እግር ኳስ ውስጥ እጅግ በጣም ተስፋ ከሚጣልባቸው ወጣት አጥቂዎች መካከል አንዱ መሆኑ ምንም አያጠራጥርም። የቡድን ጓደኛው ዳዮት ኡፓሜካኖ ስለሱ ሲናገርም እሱ በጣም ትልቅ ቴክኒክ ደረጃ ያለው፣ በጣም ከፍተኛ ክህሎት ያለው ተጫዋች ነው። ሁሉንም ነገር ማድረግ ይችላል። ጎል ማስቆጠር፣ ለግብ እድሎችን መፍጠር፣ አልፎ ተርፎም መከላከልም የሚችል አይነት ተጫዋች ነው። እንደ ዘገባዎች ከሆነ ሊቨርፑል የክለቡ ታሪካዊ ተጫዋች ለሆነው መሐመድ ሰላም ምትክ አድርጎ እሱን እየተመለከተው ነው። ግብፃዊው ተጫዋች በሚቀጥሉት ወራትም ክለቡን ለቆ ይሄዳል ተብሎ ነው የሚጠበቀው። ስለዚህም በሙያው የመጨረሻ ደረጃዎች ላይ የሚገኝ በመሆኑ ሊቨርፑል በተጫዋቹ ላይ ገንዘብ አግኝቶ በወጣት አማራጮች መተካቱ ተመራጭ ሊሆን ይችላል ተብሎ ይታሰባል። ፈረንሳይ ብሔራዊ ቡድን ተጫዋችም የዓለም እንግዲህ ምርጥ ደረጃ ላይ የሚገኝ ተጫዋች ለመሆን የሚያስፈልጉት ሁሉም ባህሪያቶች ያሉት ሊቨርፑልም ቢሆን ዝውውሩን ማከናወን ይችል እንደሆነ ማየቱ አስደሳች ያደርገዋል። የጀርመኑ ክለብም እሱን ለመልቀቅ በጣም ትልቅ የሆነ የዝውውር ዋጋን ነው የሚፈልገው። ሊቨርፑል ዝውውሩን ለማጠናቀቅ እስከ 200 ሚሊዮን ዩሮ የሚጠጋ ታሪካዊ ጥያቄንም እያዘጋጀ ነው። እንዲህ አይነቱ ጥያቄ የጀርመን ሻምፒዮኖች ውድቅ ለማድረግም ይቸገራሉ። ሁኔታው እንዴት እንደሚዳበረም የሚታይ ነው የሚሆነው። ወደ እንግሊዝ የመመለሱ ድሉ ለኦሊሲ አስደሳች ነው የሚሆነው። ቀደም ሲልም ከክሪስታል ፓላስ ጋር በፕሪምየር ሊጉ ተጫውቷል። ሊጉንም ጠንቅቆ ያውቀዋል። በፍጥነትም መረጋጋትና ፈጣን ተጽዕኖችን ማሳደር ይችላል። ሊቨርፑል በክንፍ መስመሮቻቸው ላይ የበለጠ ጥራት ያስፈልጋቸዋል። የ23 ዓመቱ ወጣትም ወደፊት በመሄድም ጎሎችን ፍጥነት ላይ የማይገመት የጨዋታ ዘይቤንም ጭምር ይጨምራል። ሳላ በዚህ ውድድር ዘመን በምርጥ ብቃቱ ላይ አልነበረም። እሱን ደግሞ በኦሊሴ መተካት ተመራጭ ሊሆን ይችላል። ኦሊሴ ባለፈው ውድድር ዘመን በሁሉም ውድድሮች 20 ጎሎችን አስቆጥሮ 23 ለጎል የሆኑ ኳሶችንም አቀብሏል። ሊቨርፑል ይህንን ዝውውር ማከናወን ከቻለም የዓለም ደረጃ ፈራሚ ይሆናል ተብሎ እንደሚታሰብ ነው የሚነገረው። ቶትናም ሆትስፐርስ የቤልጅየሙን አጥቂ ማሊክ ፎፋናን ለማስፈረም ፍላጎት እንዳለው ተዘግቧል። የ20 ዓመቱ ወጣት ለሊዮን በጣም ጥሩ ብቃት እያሳየ ሲሆን፣ ቶትንሃምን እሱን ሲከታተል ቆይቷል። ባለፈው ክረምትም ተጫዋቹን ለማስፈረም ፍላጎት ነበራቸው፣ ነገር ግን ዝውውሩ ሊሳካ አልቻለም። እንደ ዲን ጆንስ ገለጻ ተጫዋቹ በስፋት ተመልክተውታል፣ ወደፊትም እሱን ለማስፈረም ጥያቄ ሊያቀርቡ ይችላሉ። አርሰናልና ሊቨርፑል ማሊክ ፎፋናን እየተከታተሉት ነው። ዲን ጆንስ ለቲም ቶክ ሲናገርም ፎፋና ለማስፈረም ፉክክሩ ከተፈጠረ ቶተናም የፉክክሩ አካል መሆን አለመሆኑን ማየቱ አስደሳች ያደርገዋል። ባለፈው ክረምትም ዝውሩን ከመጀመሩ በፊት ተመልክተውታል። ነገር ግን እሱን ለማስፈረም መወሰን ሲደርሱበት ነገሩ ተግባራዊ ለማድረግም ትንሽ ዘግይቶ ነበር። በአመቱ ውስጥም ብዙ ተመልክተውታል። እናም ስፐርሶች ለወደፊት የዝውውር መስኮቶችም የአጥቂ አማራጮች ዝውውረን እያዘጋጁ እንደሆነ ይታወቃልና ና ስለዚህም እሱ በዚያ ዝርዝር ውስጥም መካተቱ አይቀሬ ነው። ቶተንሃም በክንፎቹ ላይ ተጨማሪ ጥራት የሚያስፈልጋቸው እንደሆነ ሚስጥር አይደለም። ቤልጅያማዊ ተጫዋችም ሁለት እግሩን የሚጠቀም በመሆኑ ወደ ማጥቃቱ ፍጥነትና የ የማይገመት ባህሪንም የመጣል ገና 20 አመቱ በመሆኑ በአሰልጣኝነትና በልምድ ደግሞ ሊሻሻልም ይችላል። ፎፋና በትክክለኛው መመሪያ አማካኝነትም ለቶትናም ከፍተኛ ደረጃ ያለው ተጫዋች ሆኖ ሊያድግ ይችላል። ሊሆን በቀላሉ ሊለቀው እንደማይፈልግ እርግጠኛ ነው። ከፍተኛ ክፍያም ሊጠይቁ ይችላሉ። ቶትናም ለሱ ሲል ከፍተኛ ገንዘብ ለመክፈልም ፍቃደኛ ለመሆን አለመሆኑን ማየቱ አስደሳች ያደርገባል። እሱ ደግሞ ለክለቡ የረጅም ጊዜ ግዢ የሚሆን ሲሆን ለወደፊቱ ደግሞ ለሱ ትልቁ የረጅም ጊዜ ግዢ የሚሆን ይሆናል። ለወደፊቱም ኢንቨስትመንት ሊያረጋግጥ ይችላል። የፎፋና ዋጋም 44 ሚሊዮን ፓውንድ ተብሎም ተገምቷል። ወደ እንግሊዝ የመዘዋወር ድሉ ለቤልጀማዊው አስደሳች ይሆናል። በሙያው ውስጥም ትልቅ እርምጃ ሲሆን በከፍተኛ ደረጃ ራሱንም ለማረጋገጥ ይፈልጋል የሚል መረጃ ነው። በትልቁ እየወጣም የሚገኘው። ውድ ቤተሰቦቻችን ፏዋር ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። በዚህ ቻናላችን ለዛሬ ያዝንላችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበርም ከልብ ከልብ አድርገን ነው የምናመሰግናችሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። ለዛሬ ግን ያዝንላችሁ ፕሮግራም ይህንን ይመስል ነበር። ሀሳብ አስቴቶቻችሁን ልታጋሩ እንችላላችሁ። ሀሳብ መስጫው ክፍት ነው። የእናንተን ሀሳቦቻችሁን ልታጋሩን ችላላችሁ። ፏድባሩ የዛሬውን ፕሮግራም እየመራው ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኘውናል። ስለተከታተላችሁኝ፣ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።